ዕለተ ቅዳሜ ለመቄዶንያ እንደ ወትሮ አይነት ዕለት አልነበረችም። ያልታሰበ አስደንጋጭ ዜናና ሀዘን ገጥሟቸዋል። ዋጋውን ሳናውቀው ሊያመልጠን ነበር የተባለለት ተወዳጁ የቴሌቪዥንና የሬዲዮ ፕሮግራም አዘጋጅና አቅራቢ የሆነው ሰይፉ ፋንታሁን ሆስፒታል መግባቱ ተሰምቷል። ይህ የመጀመሪያው ያልተጠበቀና አስደንጋጭ ዜና ነው። አሜሪካን ሀገር ባለው ሆስፒታል ሕክምና የተደረገለት ዝነኛው፣ ብዙዎች ወደ አሜሪካ ያቀናው ለሕክምና እንደሆነ እየተናገሩ ይገኛል። ለመቄዶንያ እያደረገ ባለው የገቢ ማሰባሰቢያ ላይ ለቀናት አለመታየቱ ያሳሰባቸው ሰዎች የቴዶ ነው የሚል ጥያቄን ሲሰነዝሩ ቆይተዋል። ይህም በእንዲህ እንዳለ ቅዳሜ ዕለት የተጋራው መልእክት እውነቱን ገልጦታል። እርሱ ሰይፉ ፋንታሁን በራሱ ማህበራዊ ሚዲያ ላይ ቀላሉን አድርጎልኛል ሲል ባጋራው መልእክቱ የጤና እክል አጋጥሞት እንደነበረና ነገር ግን ደህና እንደሆነ ገልጿል። ግን እውነታው ምንድን ነው? ሰይፉ ምንድን ያጋጠመው? አሁንስ የጤና ሁኔታው ምን ላይ ይገኛል? የሚለውን እንነገ ግራቸዋለን። ሌላኛው የመቄዶንያ ግቢ ያስደነገጠው የቢንያምን ልብ የሰበረው አረጋውያኑን በእንባ ያራጨው የጌዲዮን ሕልፈት ነው። ሜቄዶንያን የረገጠ ሁሉ ሳይጎበኘው የማይወጣው ሳያወራ የሚናገረው ለብዙዎች መንቃት ምክንያት የሆነው ቢንያምን አግዙት እያለ የሚማጸነው ጌዲዮን፣ ከፊቱ ፈገግታ የማይለየው የሁሉም ሰው ተወዳጅ ከጠቅላይ ሚኒስትሩ እስከ ዝነኛ የጥበብ ሰዎች ከትልቅ እስከ ትንሽ የጠየቁት አብረውት ያወጉት ከመቄዶንያ መስራች ከቢንያም እኩል ከድርጅቱ ጋር አብሮ የሚነሳው ጌዲዮን ሙላቱ ከዚህ ዓለም ድካም ማረፉ ነው። ለመሆኑ እነዚህ ሁሉ ዝነኞች የጎበኙትና ቀርበው ያወሩት ጌዲዮን ማን ነው? የመቄዶንያ ምስራች ቢኒያም በለጠ አሳዛኝ መልእክትስ ምንድነው? የሚለውን እንነግራችኋለን። ሰላም ጤና ይስጥልን፣ ውድ የአማርያ ቲዩብ ተከታታዮች፣ በዛሬው መሰናዶ ስለ ተወዳጁ የሬዲዮና ቴሌቪዥን ፕሮግራም አዘጋጅ ሰይፉ ፋንታውን ስለገጠመው የጤና እክልና ስላደረገው ሕክምና ብሎም አሁን በምን አይነት ሁኔታ ውስጥ እንደሚገኝና የመቄዶኒያው ምልክት ስለሆነው ጌዲዮን ህልፈት እንዲሁም ህልፈቱ ከተሰማ በኋላ በመቄዶኒያ እየተከሰቱ የሚገኙ ክስተቶችን ብሎም በቀብሩ ዕለት ዶክተር ቢኒያም በለጠ ያስተላለፈውን አሳዛኝ መልእክት እንነግራቸዋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። የጌዲዮን ህልፈት ከተሰማ በኋላ የተለያዩ ሰዎች ልዩ ልዩ የሀዘን መግለጫዎችና አስተያየቶችን ሲሰጡ ቆይተዋል። እንደምንም በሚንቀሳቀሰው ፈሩ በሚተረጉሙለት ሰዎች አማካኝነት መልእክቶቹን የሚያስተላልፈው ጌዲ በወቅቱ ወደ እርሱ አልጋ ክፍል የመጡ እንግዶችን እንዲህ ብሏቸው ነበር። ዛሬ ለመጀመሪያ ጊዜ ነው መምጣታችሁ ሲል ጠየቃቸው። አዎ ገና ዛሬ መምጣታችን ነው የብዙዎች መልስ ነበር። አሁንም ደግሞ ይጠይቃል፣ ግን እናንተ እንደኛ ስለማትሆኑ ነው አይደል? እንዲ ነበር ያለን። መቄዶንያን በጎበኝንበት ወቅት ይላል በክሪና ስር፣ ይህ የመቄዶንያ የነጋችን አስታዋሽ፣ ይህ ያለ ቃል መካሪ ጌዲዮን ከሕይወት አለፈ የሚለውን ሰማን ይላል። በክሪ አክሎ እርሱ ሊያነቃን ቃል አላስፈለገውም፣ የሚችለውን ሁሉ ነግሮን ነበር ያለፈው ሲልም በሐዘን ሀሳቡን ገልጿል። የጌዲዮንን እረፍት ስሰማም ባላ ያወኩት ኖሮ ነበር ያልኩት። የምትለው ደግሞ ሀና ጌትነት ናት። ግን እንኳን ማወኩት ወዳጆቼ፣ ይህ ሰው አስራ ስምንት ዓመታት ሙሉ ከአልጋ ላይ ወርዶ አቅም፣ እጅና እግሮ አይታዘዙለትም። አንደበቱም ቃላት በሌላቸው ድምጸቶች የተሞሉ ናቸው። ግን በአንዲት ሴት እርዳታ የሚለውን ማዳመጥ ይቻላል። የሚያወራቸው ነገሮች እጅግ የረቀቁ በተስፋም የተሞሉ ያልደከመው ጽናቱ ፊቱ ላይ የሚታይ የመጣውን ሰው ሁሉ በደስታና በፈገግታ የሚሸኝ መልካም ሰው ነበር። ምንትስምንት ዓመታት አይደለም፣ 18 ቀናት ከአልጋ ላይ አለመነሳድ ከባድ ጭንቀት ነው። የአንድ ሰው መታመም ለአንዱ ሰው መዳን እጅጉን ተስፋ ነው ብዬ አምናለው እርሱን በማግኘቴ ለምን ብዬ የምታገልባቸው ነገሮች ሁሉ ከንቱ እንደሆኑ አሳይቶኛል። ፈጣሪ ጽናቱን ቆጥሮ ነፍሱን የሚቀበለው እንኳን አወኩ፣ ጥሩ ቦታ ለመሄድ እናንተም ጊዜ አጠብቁ የሚለው የሀና ጌትነት መልእክት ነው። ቅዳሜ ለመቄዶንያን ቤተሰቦች እንደ ሌሎች ቅዳሜዎች ጥሩ አልነበረችም። ምክንያቱም አስራ ሁለት አመታት ያክል በማዕከል ውስጥ የኖረው የመጣው ሁሉ ጠያቄው ያ ያወራ ሁሉ ወዳጅ የሆነው የመቄዶንያ ጌጥ ፍልቅልቅና ደስተኛው ጌዲዮን ሙላቱ ከዚያ ዓለም በሞት የተለየባት ቀን ስለነበረች ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ ብዙ የጥበብ ሰዎች እንዲሁም ወደዚያ ግቢ እግሩ የረገጠ ሁሉ እሱን ሳያይ መውጣት አይሆንለትም። ምክንያቱም ደግሞ ልበ ሙሉነቱ ነበር። ጌዲዮን በ1980 ዓመተ ምህረት አዲስ አበባ ጎላ ሚካኤል አካባቢ የተወለደ ሲሆን በ1999 ዓመተ ምህረት የ19 ዓመት ወጣት ሳለ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝ ሆኖ ሰውነቱን ማዘዝና በአንደበቱም መናገር አይችልም ነበር። ጌዲዮን ሙላቱ በ19 ዓመቱ እናትና አባቱን በመኪና አደጋ በሞት በማጣቱ አደጋው በፈጠረበት ድንጋጤ በመውደቁ ፓራላይዝ ሊሆን ችሏል። ከጎኑ የነበሩት ቤተሰብ አክስቱ ብቻ ስለነበሩ ለተወሰኑ ጊዜያት በእሳቸው አስታማሚነት ቢቆይም በ2005 ዓመተ ምህረት ወደ ሜቄዶኒያ ማዕከል ሊገባ ችሏል። በማዕከሉም ለብቻው በተዘጋጀለት የመኝታ ክፍል ቀን በ ቀን በሚደረግለት የጤና ክትትል ልዩ እንክብካቤ እያገኘ ቆይቷል። ጌዲዮን ይህን ሁሉ አሳልፎ ተስፈኛ ነበር። ከርሱ እኩል በመኝታ አልጋው ፊት ለፊት የለጠፋት ጥቅስም ዝነኛ ናት። ያነበቡት ሁሉ ጥንካሬው ተስፋውና እይታው ያስገርማቸዋል። እኔስ ብለው እንዲጠይቁም ያስገድዳቸዋል። ጥቅሷም ልዩ ልዩ መከራ በደረሰባችሁ ጊዜ እንደ ሙሉ ደስታ ቆጠሩት ትላለች። ጌዲዮን ጥቅሱን በተግባር የሚኖር ተስፈኛ ነበር። የደረሰበትን ፈተና እንደ ደስታ ቆጥሮ ሁሌም ከፍ ፊቱ በማይጠፋ ፈገግታ ችግሩን ረስቶ ሌሎቹን ያስረሳል። ለሙዚቃ ልዩ ፍቅር የነበረው ጌዲዮን በሽታው መናገር እንዳይችል ቢያደርገውም አፉን በማንቀሳቀስ ብቻ ሊጠይቁት የመጡትን ድምፃውያን እንዲዘፍኑለት ደጋግሞ ይጠይቃል። በተለየ ሁኔታ በወቅቱ በማህበራዊ ሚዲያ ላይ አነጋጋሪ የነበረው ድምፃዊ ፍቅርአዲስ ነቃጥበብ ማዕከሉን በጎበኘችበት ወቅት ጌዲዮንን ስትጎበኘውና ለእሷ ያለውን አድናቆት ሲገልጽላትና እንድትዘፍንለትም ሲጠይቃት የሚያሳየው ተንቀሳቃሽ ምስል በብዙዎች ዘንድ ልብን የሚነካ አጋጣሚን ጥሎ ያለፈ ነበር። ጌዲዮን በተለያዩ ትልልቅ ሆስፒታሎች የልብ ህክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ክፍል ተኝቶ ልዩ ክትትል እየተደረገለት በነበረበት ወቅት ቅዳሜ ሚያዝያ አራት ቀን 2017 ዓ.ም ረፋድ አምስት ሰዓት በህክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ለ12 ዓመታት እንደ ቤተሰብ የኖርን ሰዎች ስለሆንን ሀዘኑ ለሁላችንም ከባድ ነው ነው መታችሁ፣ ለጠየቃችሁትና ለምታውቁት ሁሉ መጽናናትን እመኛለሁ ሲል የመቄዶኒያው መስራች ዶክተር ቢኒያም በለጠ አዘኑን አጋርቷል መልዕክቱን ማስተላልፏል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ቢሆንም የጌዲዮንን ህይወት ግን ማትረፍ ሳይቻል ቀርቷል። የቀብር ስነ ስርዓቱም በትናንትና ዕለት የመቄዶኒያ መስራችና ስራ አስኪያጅ ዶክተር ቢኒያም በለጠን ጨምሮ የማዕከሉ አረጋውያን በተገኙ በ በሀያ ጸበል መድኃኔዓለም ቤተክርስቲያን ተፈጽሟል። እኛም ለሁሉም ሰው መጽናናትን እየተመኘን ወደ ቀጣይ ጉዳያችን እናምራለን። የቴሌቪዥንና የሬዲዮ ፕሮግራም አዘጋጅና አቅራቢ የሆነው ተወዳጁ ሰይፉ ፋንታሁን ታሞ ሆስፒታል መግባቱ ተሰምቷል። በሳምንቱ መጨረሻ ማለትም ሚያዝያ አራት ቅዳሜ በራሱ የሶሻል ሚዲያ ላይ በሆስፒታል አልጋ ላይ ሆኖ የሚያሳይ ፎቶ እግዚአብሔር ቀላሉን አድርጎልኛል ከሚል ጽሑፍ ጋር ባጋራው መረጃ ነበር ብዙዎች የመታመሙን ዜና የሰሙት ተከትሎም ወዳጆቹ፣ የስራ ባልደረባዎቹ፣ ሁሉም አድናቂዎቹ በግራ መጋባትና በመደናገጥ ስሜት ውስጥ ቆይተዋል። ሰይፉ በመቄዶንያ የህንጻ ግንባታ ማስፈጸሚያ ላይቭ ገቢ ማሰባሰቢያ ላይ ለተከታታይ አስር ቀናት አለመታየቱ ደግሞ ጉዳዩን የበለጠ አሳሳቢ አድርጎት ነበር። እንደሚታወቀው ሰይፉ ለመቄዶንያ የህንጻ ማስፈጸሚያ የገቢ ማሰባሰቢያ ፕሮግራም ሙሉ በሙሉ የግል ስራውን ትቶ በራሱ ቻናል ላይ በላይቭ ገቢ ማሰባሰቢያ እንዲካሄድ እያደረገ መሆኑ አይዘነ ተዘነጋ ይህም ከእርሱ ሳቅና ጨዋታ ብቻ ከሚያውቀው ማህበረሰብ የመዝናኛ ፕሮግራሞቹን ብቻ ከሚከታተሉ ተከታታዮቹ እንዲህ ያለ በጎ ማድረጉ በብዙዎች ልብ ውስጥ እንዲቀርና ትልቅ አድናቆትና ክብር ጭምር አስገኝቶለታል። ከተጀመረ 66 ቀኑን በያዘው የላይቭ ማሰባሰቢያ ፕሮግራም ላይ ሰይፉ አንድም ቀን ደከመኝ ሰለቸኝ ሳይል ጉልበቱን፣ የስራ ጊዜውን ለመቄዶንያ ሲሰጥ ቆይቷል። ነገር ግን ከገቢ ማሰባሰቢያው 54ኛ ቀን ጀምሮ ለተከታታይ አስር ቀናት የሰይፉ በላይቭ ላይ አለመኖር አድናቂዎቹ ላይ ጥያቄ ቢያስነሳም በኢቤስ የሚተላለፈው ሰይፉ ኦን ኢቤስ ለተሰኘው ፕሮግራም ቀረጻ ወደ አሜሪካ እንደሄደ በጣቢያው ከአሜሪካ በተላለፈው የሰይፉ ሾው መታወቅ ችሏል። ሆኖም ሰይፉ መታመሙ በተሰማበት ወቅት ሰይፉ ለቀረጻ ሳይሆን ለሕክምና ነው የሄደው የሚሉ ጭምጭምታዎች መሰማት ጀመሩ። እንደሚታወቀው ለሜቄዶንያ ገቢ ማሰባሰቢያ ላይቭ ሌሊቱን ሙሉ ቁጭ ብሎ የሚያድረው ሰይፉ ቀን ላይ ደግሞ ለታዳስ አዲስ ፕሮግራም ወደ ስቱዲዮ መሄድ ስለሚ የሚኖሩበት የእረፍት ማጣት ለበሽታው መንስኤ ሊሆን እንደሚችልና ለዛም ህክምና ሲል ወደ አሜሪካ ማቅናቱን ብዙዎች ሲናገሩ ቆይተዋል። ነገሩ ግን በጭምጭምታ እንደተሰማው ሳይሆን እንዲህ ነው። በየሳምንቱ እሁድ ለሚተላለፈው ሰይፉ ኦንቤስ ፕሮግራም ለቀረጻ ወደ አሜሪካ ያቀናው ሰይፉ ፋንታሁን እዛው በነበረው ቆይታ የህመም ስሜት ሲሰማው ለምርመራ ነበር ወደ ሆስፒታል ያመራው። ዶክተሮቹም ምርመራ ካደረጉለት በኋላ ያዩት ውጤት ለጤናው እንደሚያሰጋውና ተጨማሪ ምርመራዎችን ማድረግ እንዳለበት ይነግሩታል። ሚንግስቱም የዶክተሮቹን ትዕዛዝ ተቀብሎ ምርመራውን አደረገ። የመጀመሪያውን ውጤት ሲያዩ የነገሩኝ ነገር አስፈርቶኝ ነበር ነገሮች ከባድ እንደነበሩ ነበር ያስረዱኝ፣ ሲል ሰይፉ ቅዳሜ ዕለት በነበረው የሜቄዶኒያ ገቢ ማሰባሰቢያ ላይቭ ፕሮግራም ላይ በስልክ በሰጠው ቃለ ምልልስ ተናግሯል። የታዘዘው የምርመራ ውጤት ሲመጣ ግን ከዚህ በፊት ዶክተሮቹ እንደነገሩኝ እና እኔም እንደፈራሁት አልነበረም፣ በቀላል ህክምና ጤናዬ ተመልሷል ብሏል። እረፍት ከማጣትና ከእድሜ ጋር አብሮ የሚመጣ ቀለል ያለ ሕመም ነው። ከ40 ዓመት በላይ የሞላን ሰዎች ገና በበሽታ ከመያዛችንና ከመታመማችን በፊት ቅድመ ምርመራን እንደ ባህል ልንወስድ ይገባል ሲልም ጠቁሟል። የመቄዶኒያ መስራች የሆነው ዶክተር ቢንያም በለጠ በበኩሉ በሰይፉ ላይ በደረሰው ሕመም አስመልክቶ እንዲህ ሲል መልዕክቱን አስተላልፏል። የመቄዶኒያ ረጅ የሆነው ጋዜጠኛና አርቲስት ሰይፉ ፋንታሁን ባጋጠመው ቀላል ሕመም መላው የመቄዶኒያ ማህበረሰብ የተሰማንን ጋጤ እየገለጽን በቶሎ አገግሞ ወደ ቤተሰቦቹ ወደ ስራውና ወደ በጎ ምግባሩ እንዲመለስ ፈጣሪ እንዲረዳው የመቄዶንያ መስራች ቢንያም አረጋውያኑ የመቄዶንያ ሰራተኞች እና በጎ ፍቃደኞች ይመኛሉ። ሰይፉ ፋንታውን በሚደረገው የገቢ ማሰባሰቢያ ዝግጅት ለመሰብሰብ ከታቀደው 5 ቢሊዮን ብር ውስጥ እስካሁን ከ860 ሚሊዮን ብር በላይ ገቢ አድርጓልም ብሏል። ፎቶውን ባጋራው በደቂቃዎች ውስጥ የእጅ ስልኩ በጥሪ እንደተጨናነቀ የጠቀሰው ሰይፉ ህመሜ ወዳጆቼን እንዳውቅ አደረገኝ ሲልም ተናግሯል። ሰይፉ በአሜሪካ ሲደረግለት የነበረውን ሕክምና ተከትሎም ተከታትሎ ጨርሶ አርብ ሚያዝያ ሶስት ወደ ኢትዮጵያ ተመልሷል። አሁን ላይ በሙሉ ጤንነት ላይ የሚገኝ ሲሆን፣ መታመሙን ሰምተው ለተጨነቁ ለጠየቁትና በጸሎታቸው ላሰቡት ሁሉ ምስጋና አቅርቧል። ቤቤ ስለሚተላለፈው ሾው ከፋሲካ በዓል በኋላ በአዲስ ጉልበት እመለሳለው፣ ነገር ግን በመቄዶንያ የገቢ ማሰባሰቢያ ላይና በሬዲዮ ከሰኞ ሚያዝያ ስድስት ቀን ጀምሮ ጠብቁኝ ብሏል። ውድ የአማሪያ ቤተሰቦች ለዛሬ ያስቃኘናችሁ የሜቄዶንያውን ጌዲዮንን አስመልክቶና እንዲሁም ተወዳጁን ጋዜጠኛ ሰይፉ ፋንታሁንን አስመልክተን ያስቃኘናችሁ መሰናዶ ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ዳግም በሌላ ሀገራዊ፣ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በያላችሁበት ሰላም